ወላሂ ናፍቀሽኛል፣ በቃ ናፍቀሽኛል። አይኖችሽ አይቼ መረጋጋት እቅፍሽ ውስጥ ገብቼ ሁሉን ነገር ወዳለው እንደግነቷ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ። ቤተሰብ ያየሁት እውነት ነው ወይስ ውሸት ነው? ንገሩኝ። ሩታ ወልዳ እንደዚህ አቅፋ ነው ጋይዝ። እኔ እኔ አግኝቸው ነው ማለት ነው። እውነት ተናገሩ ማለት ነው። አመዴም ሁላ ማለት ነው። እና እውነት ነው ወይስ ውሸት ነው ጋይዝ? ኧረ በእናታችሁ ቶሎ ቶሎ በእናት ተናገሩ ማለት ነው። ያና እንደዚህ ሆና ወይ ንደዘዘል እውነት ያድርገው። በእውነት ሁላችሁም እንደተጨነቃችሁ አውቃለሁ፣ ገብቶኛል። ግን ደግሞ እንደዚህ ሊጀለው ገም ምን ይበላችሁ፣ ምን ደስ አላለኝም፣ አላውቅም። ግን ሐኪም ቤት ገብታለች ምናምን ምናምን አልተባለም እንደ ጋይስ እንዴት እንዴት ማለት እንዴ ሐኪም ቤት ተገባይ ተወልዳለች። ሁላችሁም ግን ኮሚንት ላይ ነው። ቤት ራሱ ጠፋጫ ኮሚንት፣ ጠፋጫ ኮሚንት፣ ወይኔ ኮሚንት ኮሚንት እያልኩ ይላችሁ ተተባተቡ ሁላችሁ ቱፍ ቱፍ ቱፍ ቱፍ ወልዳለይ፣ ጠፋጫ ሆስፒታል ገብታለይ እያላችሁ ብዙ ብዙ እያወራችሁ ነውና ግራ ግብት አለኝ። ደሞ ዞሮ ዞሮ ስል ይሄን ፎቶ አገኘሁና እስቲ ቆይ ልጠይቃችሁ። ይሄን እውነት ወልዳለይ? ግን ተወለደ በጣም ነው ደስ ያለኝ ማለት ነው ጋይስ። በጣም ነው ቃል ራሱ አጠረኝ። ወይኔ ማለት አልሐምዱሊላህ፣ ያረብ እውነት ያርገው። በእውነት ቀላል ያርግላት ማለት ነውና እውነት ወልዳ ነው ጋይስ፣ ሀቂቃ ማለት ነው። ሊገባኝ ሊገባኝ ራሱ አልቻለምና ኧረ በእናታችሁ ንገሩኝ ማለት ነው። ፈጣሪ ሆይ ትዕግስት ስጠኝ። ወይኔ ጉዴ፣ ወይኔ ጉዴ፣ ለምን እራሱ አልቻልኩምና እንደው እውነት ያርገው በሉ። ሀቂቀው ማለት ነው። እውነት ያርገው ሳ የሚባለው እንዲያ እውነት ያርገው። እርጉዝ ሆናማ መውረድ አለባትና ቤተሰብ እውነት ከሆነ ንገሩ ማለት ነው። እኔም አውቀው ታሪክ የለም እና ፎቶ አግኝቼ ነው እና በጣም ደስ ብሎኛል። እንኳን ደስ አላችሁ። በጣም የተጨነቃችሁ እንኳን ደስ አላችሁ ውዶቼ ፍቅሮቼ። እኔ በጣም ደስ ደስ ደስ ደስ ደስ ደስ ነው። ቤቱ ራሷ አልበቃል ብሎኛል ማለት ነው የጩኸቴ ልክ ማለት ነው። ያየሁት ገና ቅድም ነው ግን አልሰራውም አልተመቸኝም ነበረ ነበረ ማለት ነው። እና አሁን ግን ተመችቶ ወረ እናንተ ሼር አረኩላችሁ ማለት ነው። እና ንገሩ እውነት ከሆነ ማለት ነው። ፈጣሪ ፈጣሪው አልহামዱሊላሂ በጣም ነው ደስ ያለኝ ማለት ነው ገይዝ እንኳን ደስ ሁላችሁም እንኳን እንኳን ደስ አላችሁ ማለት ነው በጣም ደስ ብሎኛል ማለት ነው ፈጣሪው የተገሰሰኝ ወነት ያርገው ያ رب እንደው እንደው ወልዳ አቅፋ ከሆነ በጣም ነው ደስ የሚለኝ ማለት ነው ሩታብቲ ለመሳም ያብቀሽ ብለን ተመኝነተሽ ተመኝተና ሁላችንም ሁላችንም ማለት ነው በጣም ነው ደስ ያለኝ ማለት ነው በጣም ከምታስቡት በላይ ማለት ነው ፈጣሪው ጋወይኔ እናትነት ማለት መታደል እኮ ነው መታደል መታደል አስባች ታል ከምታስቡት በላይ ማለት ነው እና ሩታዬ እንኳን ለዚህ አበቀሽ እንኳን ለመውለድ አበቀሽ የኔ እናት የኔ ጨረቃ የኔ ሁሉ ነገር የኔ ፍልቅልቅ ልጅ ወይኔ ልጅ አላልኩም በእውነት ግን እናንተ እውነት ነው ጋይስ እያጠረጥረ ወይስ ውሸት ነው ይሄ ፎቶ ውሸት ነው ሰ ቅንብር ነው ወይስ ምንድን ነው ንገሩ እኔ የማውቀው ታሪክ ሰሌሌ የነገሩኝ እና ግን ሆስፒታል እናት ወልዳለች ምናምን እያላችሁ ማታ እራሱ በጣም ብዙ ኮሜንት አይቻለሁ። ና ወልዳለች ሆስፒታል እናት ምናምን ብዙ ብዙ ልጆች ማለት ነው። ተወለደች እንሰየው በጣም ደስ ነው ያለኝ። አፍ ከጣሪው ደስ ሲል በአላህ እውነት።